ለእናንተና የእናንተ ለሆኑ ሁሉ ሰላም እንዲሆን እንመኛለን። ጤና ይስጥልን፣ እንዴት ከረማችሁ ወዳጆቻችን? ፋና ቀለማት ቀጥሏል። በእያላችሁበት መልካም የእረፍት ቀን እንዲሆንላችሁ እንመኛለን። ዛሬም እንግዳ ጠርተናል፣ ከእንግዳችን ጋር እንጫወታለን። የዛሬ እንግዳችንን ብዙዎቻችሁ በአይንና በጆሮ ታውቁታላችሁ። ከዛ በተጨማሪ በሚጽፋቸው መዝሙሮች ተጽናንታችኋል፣ ህይወትን አግኝታችኋል። ስለዚህ ዛሬ በፋና ቀለማት ከዲያቆኑ መኩሪያ ጉግሳ ጋር ቆይታ እናደርጋለን። በጣም ነው የማመሰግነው። በጣም አመሰግናለሁ ስለተገናኘህ። እንዴት ነው እረፍት? በጣም አሪፍ ነው። ለገና ነው ዜማ መጣን አላፋት ዝማሬ ላይ ስንዘምር አመሸን። አአ ያው እግዚአብሔር ይመስገን። በጣም ቆንጆ ቤተሰብ ሰላም። እናቴ፣ አባቴ፣ ወንድሞቼ፣ ጓደኞች ሁሉም ሰላም ናቸው። ምንም እዛ ያሉት ጥሩ ጊዜ ነው ያለ ነው፣ በታላቁ የአብይ ጾም ወቅት ላይ ነው። ይሄ የጾም ወቅት እንግዲህ በኦርቶዶክስ ተዋሕዶ ክርስትና እምነት ውስጥ በጣም ትልቅ ቦታ ያለው እንደሆነ ይታወቃል። ሰዎች በመንፈስ በስጋ ከራሳቸውም ከፈጣሪም የሚታረቁበት ነው። ዲያቆን መኩሪያን ይሄ ወቅት ምንድን ነው የሚሰጠ ስሜት? እንደው ከልጅነት ህዝታም ሊሆን ይችላል። ምን ማለት ነው? እንዴት ነው የምትረዳው? ጾም በእግዚአብሔር ፊት እርቃንን መቆም ነው የኃጢአት ዘመናችንን የኃጢአት ሰዓታችንን ወይም ከእግዚአብሔር ጋር ባለመሆን ያሳለፍነውን ጊዜያቶች የምንታጠብበት ጊዜ ነው። በሚያይን በእግዚአብሔር ፊት በማይተወን በእግዚአብሔር ፊት ቆሞ የኃጢአት ህመማችንን በሙሉ መናገር ነው። በመድኃኒቱ ፊት መቆም፣ ጾም ያው መድኃኒት ስለሆነ ቅዱስ ዳዊት እንዳለው ጾም የነፍስንም የስጋንም ቁስል ትፈውሳለች እንዳለ፣ በነፍስም በስጋም የታመምን ሰዎች በእግዚአብሔር ፊት ራሳችን አዋርድ በበደልነው ባጠፋነው ከህግ ውጭ በሆነው ነገሮች ሁሉ ራሳችን የምንከስበት የምንወቅስበት ማረን የምንልበት ደግመን ወደዛ እንዳንመለስ ኃይል የምንታጠቅበት የእግዚአብሔር መንፈስ የምንቀበልበት ትልቅ ትልቅ ትልቅ ትልቅ ወቅት ነው ጾም። ዲያቆን መኩሪያ ያለፈውን 25 ዓመት አንድ ሺህ የመዝሙር ግጥሞችን ለዘማሪያን ሰጥተሃል። ይሄ በጣም የሚገርም ነገር ነው። መቼም የፈጣሪ እርዳታ ነው እንጂ ሰው በራሱ ይህንን ሊያደርግ የሚችል አይመስለኝም። ወደኋላ ዞር ስትል ምንድን ነው የሚሰጥህ? እነዚህን ሁሉ አደርጋለሁ ብለህ አስበህ ነበር? በእግዚአብሔር ፊት የሚሰራ ስራ ነገር በሙሉ ከእግዚአብሔር ሲሰጥ ብቻ እና አንዳንድ ጊዜ ደግሞ እንደዛ እንደሆነ የማስተውልበት ነገር ራሴ የጻፍኩትን መዝሙር ሳነበው አልቅሳል እና ደነግጣለው፣ እረበሻለሁ እኔ ነኝ ብዬ ሰላ በቃ እኔ እንዳልሆንኩ በዚህ አንድ ማስታወሻ ትዝ ይለኝ። ድንግል ፈጣሪዋን ድንግል በድንግልና የሚለው መዝሙር ወጣና የዛሬ ዓመት ይሆናል መሰል፣ አዎ ድንግል በድንግልና ወጣና በጣም ሰው ይሰማው፣ እዛ እንደዚህ ሶሻል ሚዲያ የለምን፣ የለም። ከዛ አንድ ሰው ከመዝሙር ቤት ደወለልኝ። ስልክ ተቀብለው፣ መኩሪያ የመጨረሻው የእመቤታችንን ክብር የሚገልጽ መዝሙር ተጻፈ ከዚህ በላይ የሚበልጥ መዝሙር አይጻፍም አለኝ። እና ያልኩት ትዚህ ለኛል እኔ አየር ጤና ነበር ቤቴ። እኔ ከጻፍኩት አዎ የመጨረሻው ነው። ያጻፈኝ ግን እግዚአብሔር መንፈስ ቅዱስ ከሆነ ጠብቅ፣ እግዚአብሔር አያልቅበትም አልኩት። አየር ጤና ታክሲ ውስጥ ገባው ሸበሌ ጋር ስደርስ ድንግል ፈጣሪዋን የሚለውን ሁለተኛው መዝሙር ጨርሽ እና መዝሙር ስጦታ መጻፍ የእግዚአብሔር ነገር ስብከትም፣ ከእግዚአብሔር ካልተሰጠ መዘመርም መጻፍም አይቻል ሙዚቃን ስነ ጽሁፍ በመማር በማንበብ በምናምን ሊሆን ይችላል፣ ግን የእግዚአብሔርን ስም ጣንስቶ ለመጽሐፍ ግን መመረጥ መሰጠት ያስፈልጋል። ለዚህ ነው እኔ መክሊት ያልኩት። እውነት ነው። ስለዚህ መጽሐፍ እናነሳለን። ተመልካቾቻችን ያገኛችሁት ያነበባችሁት ልትኖሩ ትችላላችሁ። ከመዝሙር ስነ ጽሁፍ ካነሳን አይቀር ቀደም ሲል እንዳልከኝ የመዝሙር ግጥሞችን መጽሐፍ በሌላው ሁኔታ ላይ ያሉ ጽሁፎችን እንደ መጻፍ አይደለም። መቼም የቃል እውቀት ብቻ ላይፈልግ ይችላል፣ ጊዜ ላይፈልግ ይችላል። መዝሙር የሚጽፍ ልብ ምን አይነት ነው? መዝሙር የሚጽፍ አእምሮ ምን አይነት ነው? በጣም ተመስጦ ይፈልግ የመጀመሪያው እውነቱን ለመናገር መሰጠት፣ በቃ ለዛ ነገር እግዚአብሔር ከመረጠሽ ቦታ አይፈልግም፣ ጊዜ አይፈልግም። እግዚአብሔር በፈለገው ሰዓት ጥግ ውስጥ ወጥፎ ያጽፍሻል። ለምሳሌ ፈራውን እኔ ዋይት ሃውስ በር ላይ ነው ብልሽ አታምቅ። ፈራው እኔ እዛ ሀገር ስራዬ ላይ ሆኜ እየሰራው መኪና እየነዳው ነበር። ሀሳቡ ዝም ብሎ መጣል እና ለበዛ ወርቅ አስፋው እያሰቡ አይደለም የጻፍኩት፣ ግን እየነዳሁ እንደዚህ እየጻፍኩ ነው። ከስተመሪን እንዳወረድኩ ጥግ ይዤ ቆምኩኝ። ዋይት ሃውስ በር ላይ ነው ቁጭ ብዬ የጻፍኩት እና ሳነበው ይሄ የበዛ ወርቅ መዝሙር ነው ብዬ ወስኜ ነው ወደ ሷ የሄድኩት እንጂ ለሷ እያሰብኩ አልጻፍኩ እና ልብስ እያጠብኩ ልጅ እያጠብኩ እያጠብኩ ስራ እየሰራውም ለዚህ ምንድን ነው ብዬ ሳስበው በቃ መሰጠት። እግዚአብሔር ከሰጠሽ የትም ነው ምጽፍ የትም ቦታ ነው ስጦታ ነው። በቃ እግዚአብሔር ሊገለገልብሽ ከፈለገ በፈለገበት ቦታ ይገለገል። እኔ አንድ ሞዴል ማረጋት ሴት አለች በመጽሐፍ ቅዱስ ንዕማን ነንዕማን ቤት በግርድና ያለች ሴት ናት። እቺ ሴት እስራኤላዊት ናት፣ አይሁዳዊት ናት። ንዕማን በለምጽ የተመታ ሰው ነው። እሷ የሚስቱን እግር የምታጠብ ሰውነች። እያጠበች ያቦታ ያ ቦታ ለአገልግሎት አይመችም ሳትል ጌታ እኮ ኢየሩሳሌም ቢሄድ ኢየሩሳሌም ቢሄድ እኮ በቃ አንድ የእግዚአብሔር ሰው አለ፣ ይፈወሳል ከለምጹ ይድናል እያለች ስራዋ እግር ማጠብ እግር እያጠበች ግን የእግዚአብሔርን ክብር ትናገር ነበር እና እግዚአብሔር ክብሩን ሊገልጥብሽ ከፈለገ ስራውን ሊሰራብሽ ከፈለገ ነገር እያጠብሽን ቢሆን እግዚአብሔር ኃይሉን በአንቺ ቃሉ ያሳልፋል። እና የትም ቦታ ነው በቃ ዋና እሱ ይገልገልብሽ ይፈልግሽ ብቻ እሱ እውነት ነው። የፈራሁን ነገር ካነሳ በዛ ወርቅ አስፋው የሰጠሀት የዝማሬ ግጥም ነው ፈራሁ፣ በጣም እንደሚያስፈራ ታውቃለህ። የሰማሁት ቀን በጣም ፈርቻለሁ። እሱን መዝሙር የሰሙ ያዩ ሰዎችም ይህንን ስሜት የተጋሩ ይመስለኛል። ምንድነው የምትለል ስለሱ በጣም ይፍሩ ብለህ ነው የጻፍከው ይላል ከዛው ጋር እኔ ፈራሁ እንጂ አንተ እኮ አታስፈራም። መምጣቴ ነው ደስታ ፍቅር አይታማም ይላል እና እሱ አያስፈራም። እኛንን የምንፈራው ምክንያቱም ስለምናቅ በደላችንን ስለምናቀው፣ እሱ ምን ያህል ንጹ እንደሆነ መላእክት እንኳን በፊቱ ሲቆሙ በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው በሁለት ጋ እና ራሴ መሸንፈኛ ክንፍ የለኝም እኔ፣ ነውሬ መሸንፈኛ ክንፍ የለኝም እኔ፣ ይታያል ኃጢአቴ፣ በደል እርቃኔ ነው የምትለው እሷም ምህረቱን ከፍ የሚያደርግ ይቅርታውን ከፍ የሚያደርግ የራስን ኃጢአት ደግሞ በትትና ተቀብሎ አምኖ የወደቀች ሴት ናት፣ የወደቁ ሰው ናት እና ፈራው። እንዲህ በቃ እግዚአብሔር የሰራው ስራ ሁ ላ ሳነቦ ሌላ ስሜት ነው እና የውጭ ሀገር ዜጎችን ኮሜንት በዚያ አጋጣሚ ላይ እንግሊዘኛ ሆኖ አይደል? በምልክት ቋንቋና በእንግሊዘኛ አይ ፌር ተብሎ ተጽፏል። በእንግሊዘኛ ተሰርቷል። በምልክት ቋንቋ ተሰርቷል። በኦሮምኛ ተሰርቷል። በትግሪኛ ተሰርቷል። በዛወርቅ ምን አለች? በዛወርቅ ምን ትላለች? ወይ በዛወርቅ መዝሙር ውስጥ የሞተች ሰው ናት። እዛ መዝሙር ውስጥ የተቀበረች ሰው ናት እና ከእግዚአብሔር ጋር የተገናኘች ሰው ናት። በዛወርቅ ከዚህ በኋላ ወደ ዘፈን የምትመለሰው ማሪያ ነች። እግዚአብሔርን ያገኘች በክርስቶስ ክብር የተጠቀለለች የቤተ ክርስቲያን ስርዓት እየፈጸመች ያለች እህትነች በዚህ አጋጣሚ የበዛ ወርቅን ስራ ከአንድ ወይም ከሁለት፣ ይቅርታ ሚልም ነበረ ከዛ በፊት ከነጋሽ ማሙድ ጋር የሰራ ነው። በዚህ አጋጣሚ ነጋሽ ማሙድም አራት ስራዎች ሰርቼለታል። የተሰራ ብዙ አልተሰማም እንጂ በአንድ አጋጣሚ ሰው ሊሰባው ይችላል ብዬ አስባለሁ። እና የበዛ ወርቅን ከአንድ ወደ 11 አሳድገን ሙሉ አልበሙ ለአርቲስቶች እንግዲህ በዛ ወርቅ አለች፣ አቦነሽ አለች። አሁን ደግሞ መሐሙድንም አነሳህልን። አለም ከበደ እከታተላችሁ በጣም ምክንያቱም፣ ብዙ ጊዜ ዌልከሚንግ የለም እኛ አካባቢ፣ ይህች ዘፋኝ ይሄ ዘፋኝ ምናምን መጣ። እንደነሱ ደግሞ እግዚአብሔርን የሚወድ ሰው እኔ የራሴ ሚዛን እንደነሱ እግዚአብሔርን የሚወድ እግዚአብሔርን የሚፈራ ራሱን እንደ ኃጢአተኛ የሚቆጥር ሰው የለም። ስለዚህ ወደ እነሱ የሚስበኝ ነገር ምንድን ነው? በጣም ጥልቅ ፍቅር አላቸው። እጅግ ጥልቅ ፍቅር አላቸው። ያለፈውን 25 ዓመት በአገልግሎት በጣም የተወደዱ ለብዙ መጽናናትን የሰጡ ዝማሬዎችን ስጽፍ አይደለም ወደ አንድ ሺ ዝማሬዎች ያክል ባለፈው የካቲት ሰላሳ በቅድስት ሥላሴ መንፈሳዊ ኮሌጅ ትልቅ ፕሮግራም አዘጋጅተህ ነበረ፣ እናስታውሰው ጥቂት ጥሩ ፕሮግራም ነበር። ጓደኞቼ ወደዚህ እንደምመጣ ሲያውቁ በቃ ምንም የምናደረገው ነገር ባይሆን ሀያ አምስት ዓመት መስራት መዘከር አለበት ብለው አሰቡና፣ እሺ እንደዛ ካላችሁ እኔ ደግሞ ግማሹን ልሰብስበው ብዬ ከዚ ቤት ሰርቻለሁ። አንድ ሶስት መቶ ስራዎችን የመዝሙር ስብስብ ነው የኔ መክሊት። ስለዚህ አሁን ደግሞ የተወሰኑትን ሰብስቤ እንደ መጽሐፍ አድርጌ፣ ትንሽ ለየት የሚያደርገው የእንግሊዝኛ ትርጉሞቹን አካትቼባቸዋለሁ። መጽሐፉ እንኳን ወደ አራት መቶ ምናምን ገጽ ነበር ያው እዚህ ሀገር ሲመጣ የህትመት መቶ ዋጋችሁ በጣም በከፍተኛ ሁኔታ በመናሩ እናሻሽላለን በመናሩ ነው የተነሳ ወደ 150 ምናምን መዝሙሮቹ ከመጻ ከዚህ ውስጥ ለመውጣት ተገድጃለሁ። ለሰው በሚመጥን ዋጋ ይሁን በሚል ማለት ነው። የአንድ መጽሐፍ ማሳተሚያ ጋር ያ እስከ 500 ብር ይጠግ እና ይሄ ደግሞ መንፈሳዊ ነገር ስለሆነ ለመቀነስ ብዬ ከዚህ ውስጥ ገጾችን ቀንሻለሁ። እና እኔ በገንዘብ ጽፌ አለ እንደውም አንዳንዴም በገንዘብ ሲያወሩ እኔ በገንዘብ ፊት ለፊት ከመጣ አንድ መስመር መጻፍ አልችልም። ለምንድነው ታክሲ ድንበት ነጻ ስጦታ ስለሆነ ነው። ድንግል ፈጣሪ ስንጽፍ ምናምን መዝሙሮች ሲያሳትሙ የታክሲ ይሰጡናል። ዝም ብዬ ነው መጽፍ ለማንም ሰው ሰው የማላቃቸው ሰዎች በሜሴንጀር በምናም ያገኙኛል ጸጋቸውን ሳምንበት እጽፋለሁ እና በምንድን ነው ብሩን የምናስገባው ሲሉኝ ብ ላቸው እና በጣም መዝሙር ካስቻለኝ ነገሮች መካከል ከጸጋዬ ውስጥ ገንዘብን ማባረር ነው። መቼም እያየን የምናድጋቸው ሰዎች አሉ። አይደለም በአለማዊው በመንፈሳዊው ዓለም። አርአያ የሚሆንን ሰው እንደ ማግኘት በጣም ትልቅ ነገር የለም ሰው ሮል ሞዴል ያስፈልገዋል ማህበረሰብም ሀገርም አይደለም እንደ ግለሰብ ስናነሳው ከመዝሙር መጽሐፍ ጋር ተያይዞ እንደው ይሄ አገልጋይ ብለህ የምትለው ያሳደገህ ማን ነው ያው እኔ ቤተክርስቲያን ነው ያደኩት ስነ ጽሁፍ የተማርኩት መቅደስ ውስጥ የስነ ጽሁፍ ትምህርት ቤት አልሄድኩም ቤተክርስቲያን ጸሎቷ ጸሎቷ ግጥም ነው ዜማ አለው ሀይማኖት ነው እንዴት ነው እነዚህ አባቶች የሚለው በጣም ይደንቀኛል እንዴት አንድ ነገር ግጥሙ ነው ዜማ ኖሮት ዶግማና ቀኖናውን ጠብቆ ሃይማኖት ሆኖ እንዴት አይነት ብቃት ቢኖራቸው ነው ግጥሙ ጭንቅላት ውስጥ እየገባ እየገባ እየገባ እየገባ በግልጽ ነው በተለይ መልካም መልኮቹን የሚጸልይ ሰው ይገባዋል ያውቀዋል እና ግጥም ነው እንዳለ እና እና እኔ ገጣሚ ሆኜ የወጣሁት መቅደስ ውስጥ የትም ትምህርት የተለዱ ለገጣሚነት የጋሽ ተስፋ አበበ የፋዘር ጎረቤት ነኝ ነኝ ሰላም ብያቸው እንኳን ግን ገጣሚ አርጋ የወለደችኝ ኦርቶዶክስ ብቻ ናት። ማንም ሰው ኔን ግጥም አላስተማረ፣ ገጣሚ ያደረገችኝ የኦርቶዶክስ ቤተክርስቲያን ና። ከዛ በተረፈ ቤተክርስቲያን ስንመጣ ደግሞ እኛን ክርስቲያን ያደረጉ መዝሙሮች ወደዚህ የሳሙን እነ ይልመ ሀይሉ፣ ይልመ ሀይሉን ማን መርሳት ይችላል? ማንም ሰው መርሳት አይችልም። ታደለፊጣን ማን መርሳት ይችላል? ኪነ ጥበብን ማን መርሳት ይችላል። ትዝታማላችሁ ትልቅ መንፈሳዊ ሰዎች ናቸው። እጅግ መንፈሳዊ ሰዎች ናቸው እና ህይወታቸው ራሱ የሚማርክ ዛሬም ድረስ ማለት ነው። በተለይ እኔ ታደለ ፊጣ በጣም በጣም በጣም ማረሰው ሰው ነው ታደለ ፊጣ እና ነፍሱን ይማረው ተስፋዬ ሂዶ የሚባል አይኖቼ ማዳኑን አይቷል እና የሚል ዘማሪ በጣም የምንወደው ሰው መንፈሳዊ እግዚአብሔር ሰው ነበር እና እነዚህ ሰዎች ሮል ሞዴሎች ናቸው ግን አስተማሪ ግን ቤተክርስቲያን ናት መቅደሷ ናት የወለደች እንደዛ ነው ምለሆነ እውነት ነው ከምንጩ ነው አደለ ከምንጩ መሆኑ ይመስለኛል በጣም ትልቁ ነገር ያዳነኝን አውቀዋለሁ በጣም ተወዳጅ መዝሙር ነው በጣም ግጥሙ በዛ ላይ ደግሞ ሊቀ መዘምራን ቴዎድሮስ ዮሴፍ በጣም ውብ አድርጎ ዘምሮታል አይደለም እናስታውስ እሱን መዝሙር እንዴት ሆነ ነው የጻፍከው ምን ነበር በዛ ወቅት ይሰማህ የነበረው ነገር ላሊበላ ነው እዚያ አይ ቢዬም የሚባል እስቴዲየም ፍለግ ላሊበላ ሬስቶራንት የቀድሞ ለመጀመሪያ ጊዜ ከዚህ ሀገር ከዚህ ሀገር ዓመት ይኩነኒ የሚለው መዝሙርና ያዳነኝን እዛ ነው ወደ አሜሪካ በጣም እጅግ በጣም ያዳነኝን በጣም ይወዱታል። ቴዲም በጣም ያው ቴዎድሮስ ዮሴፍ እግዚአብሔር የእግዚአብሔር መንፈስ በሱ ውስጥ ያለፈበት ሰው ነው፣ ብዙዎች የጠቀሙበት ሰው ነው። ምንዳይ ብርሃኑ በጣም ብዙ በጣም ጥሩ ነው፣ ስራዎች ሰርተናል። ያው እኔ ነገረ ማርያም ላይ በጣም አተኩር አለው። ነገረ ማርያም ላይ ሲሆን ደግሞ በጣም ቴዎሎጂካል አደርገዋለው ከክርስቶስ አላላቅቅም መሶብ ሙላሹ ማሰሩይን እንደዚህ ያረግው የሚል ብዙ አልጽፈም የኑሮ በዘዴ የሆነ መዝሙር እሱን አልጽፈም። ብዙም የምጽፈው መዝሙር በአብዛኛው የምጽፈው መዝሙር ነገረ ክርስቶስ ነው። የድንግል ማርያም ድንግል ፈጣሪያን ብትወስጁ እሱ ጋር ነው የሚጠበቁ ድንግል በድንግልና እሱ ጋር ነው፣ ከማፀንቅኝ እሱ ጋር ነው። ኤቭሪቲንግ አንቺን ብቻ ቤተልሔም እንደ የዘመረዋለ እንዳንድ መዝሙሮቹ ሄደው ክርስቶስ ጋር የሚጠበቁ ናቸው ነጥዬ ራበኝ ጠማኝ የሚል መዝሙር አልጽፍ። ስትጽፍ ዘማሪ እያሰብክ ነው የምትጽፈው? ይሄንን እንትና ቢዘምረው እኮ በጣም ቆንጆ ይሆናል፣ ግጥሜን ሕይወት ይሰጥልኛል የሚል ነገር በልብህ ይመጣል? እኔ ለሰው አልጽፍ። ይሄ በጣም ደስ ይላል። እኔ አንድ ለአንድም ሰው ለአንድም ሰው አስቤ ጽፌ አላውቅም። መዝሙር ለእኔ ቁርባኔ ነው። ጧፍ ገዝቶ እንደ መግባት፣ እጣን ይዞ እንደ መሄድ፣ ልክ ሰብአ ሰገል ወርቅ እጣን ከርቤ ይዞ እንደሄዱት፣ ለእኔ መዝሙር ቁርባኔ ነው፣ በእግዚአብሔር ፊት የማቀርበው ቁርባኔ ስለዚህ የምጽፈው ለእግዚአብሔር ክብር ነው። ቅዱሳንን ባከብራቸው መጠን ክብራቸውን እገልጣለሁ። እመቤታችንን በወደዳትና ባከብራት መጠን ክብሯን እገልጣለሁ። የእግዚአብሔርን ክብር አውጃለሁ። ቁርባኔ ነው እና ለቴዲ ብዬ፣ ለምንዳይ ብዬ፣ ለጸዳለ ብዬ፣ ለለምለም ብዬ፣ ለገሌ ብዬ መዝሙር ጽፌ አላውቅም። አበረታኝ ክንድህ በጣም ተወዳጅ መዝሙር ነው። በጣም ደስ ይላል። በተለይ መንፈሱ እየወደቀበት ላስቸገረ ሰው መጽናኛ የሚሆን ይመስለኛል። ትንሽ እናውራ ስላበረታኝ ግን መዝሙር። ሁል ጊዜ ምንድነው? መዝሙር ውስጥ ምን አለ? ልመና አለ፣ ጸሎት አለ፣ ምስጋና አለ። መዝሙር እነዚህን የያዘ ነው። ዶክተር መዝሙር በጣም ከፍተኛ ጥንቃቄ የሚፈልግ ነገር ነው። አይታረምም ብለኸኛል። መዝሙር በቃ የመታረም እድል የለም። አንዴ ይታተማል፣ ህዝቡ ሲገባ እና አንድ የነገር ከተሳሳት በቃ ለማረም አስቸጋሪ። ጉባኤ ላይ ግን እየሰበክኩ ከሆነ እያስተማርኩ ከሆነ አንድ ነገር ባጠፋ አባቶቼ ከኋላ አሉ ይሄ ነገር መባል አልነበረበትም ተሳስተሃል ይሉኛል። ወይ ተነስቻ አርማለሁ ወይ እነሱ ርማት ይሰጣል እዛው ጉባኤ ጋር ያልቅ። መዝሙር ግን አንዴ ወጣ። ለምሳሌ ፈራው ነው እኔ ቅዳሜ ቀን ማታ ለቀቅኩት ጠዋት ስነሳ አገር ምድሩ ፈራው። እዛ ውስጥ የምሰራው ስህተት እንዴት ላርመው ይችላል? እና መዝሙር ከፍተኛ ጥንቃቄ የሚያስፈልግ ነገር እና ደስ የሚለው ነገር ምንድን ነው ዜማ ያው ጉልበታል ሰዎችን የመያዝ የመቆጣጠር ኃይል ፓወር አለው። እና ስላለው እዛ ውስጥ ምንድን ነው ልምህና አለው። አሁን ፈራው ትለምናለች፣ ታመሰግናለች፣ ኃጢአቷን ታምናለች፣ የእሱን ይቅርታ ደግሞ ተስፋ ታደርጋለች። ጠዋትና ማታ ለመጣ አንድ ነህ አምሽቶ ለመጣ እኩል ትከፍላለ ትላለች። እንደዚህ እያለች ነው። አውቃለው ምህረትህ እንደሚጠብቀኝ፣ ይቅርታ እንደሚጠብቀኝ ይህ ይቅርታ እንኳን ቢሆን እንኳን ባላየው ልክ የመቶ አለቃው ያለው ሰውዬው ዛሁን እኔ ቤቴን አንተም ባይ አይገባኝም እንዳለው ነችው ነገር ነው። እና መዝሙር ውስጡ ጸሎት ስላለው ትምህርት ስላለው ምስጋና ስላለው ሰዎችን የመቆጣጠር ኃይሉ በጣም ከፍተኛ ነው እና አበረታኝ ክንድ ዳግማዊ ደርቤ የዘመረው በጣም ጥሩ መዝሙሮች ናቸው። በቃ ሰው ያጽናናሉ እና መጽሐፍ ቅዱስ ከማንበቢው ቤት በጣም ፊክሽን አንባቢ ነበርኩ። እና እንደውም ሚስጥር ካላወጣሽብኝ፣ እንደውም ወጀም በፊት አምነህ ነው የምትናገረው። ይሄንን ደብዳቤ ነበር የሚሸጠው። መጽሐፍ ቅዱስ ከመግባቴ በፊት ጽፍ ነበር በቃ እና ወደድኩላለ። አስር አስር ይሸጥ ነበር። ከዛ ከመጽሐፍ ቅዱስ ጋር ስገናኝ እኔ እና ፊክሽን ተለያይ። ከጋሽ ተስፋዬ ጎረቤት ፋዘር ከፋዘር ጎን ነው ቤታችን አለሙ ሜዳ ይባላል፣ አዴ ሜዳ ይባላል። እዛ ነው የተወለድኩት። ከዛ ደግሞ 12 ወደ አየር ጤና ሄድን፣ ቤተሰቦቼ ቤት ሰርተው እዛ ሄድን። ከዛ ደግሞ ያው ትዳር መስርቼ ሶስት ልጆች አሉኝ። ትልቁ ወለጅ ዩኒቨርሲቲ ልገባ ነው። ልጆቼ አንድ ወንድ ልጅ አለኝ፣ ሁለት ሴቶች አሉ። ባለቤቴ አብሮ አደጌናት ከተጋባን 20 ዓመት ሊሆን ነው እና ጓደኛዬ ናት፣ አብሮ አደገኝ ናት፣ አንድ ፍቅረኛዬ ናት፣ አንድ ሚስቴ ነው። ለእዛ ነው ኑሮዬ። እንኳን ሆነልህ። እንግዲህ የአንድ ወጣት ዕድሜ ነው ሀያ አምስት አመት። እንኳን ፈጣሪ ጸጋ በዛልህ፣ እነዚህን ሁሉ ጊዜዎች እንኳን፣ እንግዲህ ለነፍስህ የሚሆነው ነገር ለሌሎችም የሚሆነውን ነገር ለማድረግ እድል አገኘህ ማለት። ወዳለሁኝ ሀሳብ አለ ይህንን ብናገር በጣም ደስ ይለኛል። ማህሌት ብለህ የምትለው ከመጣሁ የማይቀር ያ ማለት ሁሌ የጾም ነገር ያሳስበኛል። አንድ መዝሙር አለኝ ጾሙ ምን ጎደለው የሚል አዲስ ዘማዊ ናት የዘመረችው። ከአባቶቻችን እንደሰማ ነው እንደተማር ነው እየጾምን ነው ከትንቢቱ ከመጽሐፍቱ እንዳነበብ ነው እየጾምን ነው። ታዲያ ዋጋችን የታለ? ጾሙ ምን ጎደለው የሚል እና መጽሐፍ ቅዱስ ላይ የጾሙ ሰዎች በሙሉ በዋጋ ነው ይወጡት። ሙሴ አርባ ቀን ጾመ የእግዚአብሔርን ክብር አይቶ ነው ይወጡ ኤልያስ ቢጾም ቢጸልይ ሰማዩን ከፍቶ ለጉሙ። የነነዌ ሰዎች ቢጾሙ የመጣውን ቁጣ በሶስት ቀን ጾም እሳቱን መልሰው። ሐዋርያት ቢጾሙ እግዚአብሔር መንፈስ ቅዱስ ወርዱ። የእኛ ጾምስ ማለት የምንጾመው ጾመው ሶስት ቀን አይደል? እንዴት የነነዌ ሰዎች በሶስት ቀን ጾመው የእግዚአብሔር ክብር ሲገለጥባቸው፣ እንዴት ሐዋርያት ተሰብስበው ለዛች በኢየሩሳሌም በቆዩባት ጊዜያት የእግዚአብሔር መንፈስ ወርዶ በላያቸው እስኪፋዝ የእግዚአብሔርን ሀይል ሲቀበሉ የእኛ ጾም ምንድን ምንድን የጎደለው ሁል ጊዜ ይገርመኛል ያሳዝነኛል አልገባንም በቃ ጾም ማለት የሆነ ምግብን በሆነ ምግብ መቀየር የሆነ አበላልን በሆነ ስታይል መቀየር ነው የሆነው እንደውም እኮ ምርጥ ምግብ የምንበላውን በጣም ለጤናም ተስማሚ ለምንም ብዙ ምግብ እንበላው በዚህ ጊዜ። እና ጾም መደበቅ ፊትን ወደ ግድግዳ ወደ እግዚአብሔር ማዞር ነው፣ ዝም ማለት ነው፣ ከእግዚአብሔር ጋር መጣበቅ እንጂ የክክ ጉዳይ አይደለም። የክክና የአይቤ ጉዳይ ነው ብዬ እኔ አላምነውም። እነዚህ እንደ አንድ ኦርቶዶክሳዊ እንደ አንድ አገልጋይ እንደ አንድ ቤተ ክርስቲያን እንዳደገ ሰው ጾሙን ምንድን ይጉዳል? ሁልጊዜ እኛ ይኸው እየጾምን ነው። ጦርነት ላይ ነን። አንጓደድም አንግባባ። መቃብር ላይ አይቁም፣ መቃብር ላይ አትቁም እየተባባልን ግን ምንድን እያስቀድስ ነው? እና ይሄ በጣም እያሳዝነኛል። በጾም ወቅት እና ሁሉም ሰው ትምህርት አለ፣ ስብከት አለ፣ ምን አለ፣ ቃል አለ፣ ግን ሕይወት የጎደለው እግዚአብሔር፣ በጾማችሁ ወራት የሚለው አለ አይደል? ብዙ ጊዜ ይሰበክበታል። ቃሉን መጥቀስም አልፈልገም እና በግሌ ግን ምንድን እንዴት ነው ያሳለውኩ ያሉት፣ እኔና እግዚአብሔር ደህና ነን። አብረን ነው የምንገባው። አጀብ ብለን ነው የምንገባው። ሰላም ናችሁ? አንቺና እግዚአብሔር ትገኝ ተገኝ አግኝተሻል? በዚህ ጾም ትንሽ አዋርተሻል? ደስ ብሎሻል? መንፈስሽ ደንግጠሻል? ባርኮሻል? እንደዚህ ለግልሽ አስብ ይወቅ። ግር ብሎ ገብቶ ግር ብሎ መውጣት አይደለም ጾም። በጣም ከባድ ነገር የእግዚአብሔር ፊት ማየት ማን ነው ያላየው የእግዚአብሔር ነው እንጂ እና በጥላቻው ሆኖች ብትጾሚ በቂም በቀል ሆነች ብትጾሚ ምንም ትርጉም የለ ካልቸር ነው የሚሆነው ብዙ ጊዜ ምን ሆኗል አሁን ጾም ሃይማኖት ሆኖ ሳለ ጾም ከእግዚአብሔር ጋር መገናኛ ሆኖ ሳለ ኃጢያትን በእግዚአብሔር ፊት አርግፎ መጣያ ሆኖ ሳለ ባህል ሆኖ አ ጾም ነው በቃ እንትኑ ድስቱን ጠቡት ሆኗል እና ቀንት ነካው ቅባት ነካው ቅቤ ነካው ምናምን በጣም በጣም ከእግዚአብሔር እውነት የራቀ ነው። እና ይህ መናገር በጣም ፈልጋለሁ። ጾም የኔ ነው። ኦርቶዶክስ ቤተክርስቲያን ይህ ሰባቱና ጾም ጾም ብላ ብትሰጠኝም እኔ ግን ለግሌ ይወስደዋል። ለግሌ የምወስደው ከእግዚአብሔር ጋር ልታረቅበት፣ ማረኝ ልልበት፣ ኃይል ልታጠቅበት። እነዚህ ነው እኮ ቆዩ፣ አላቸው ከእነሱ ጋር በልተዋል እኮ ጠጥተዋል እኮ አብረውት ወጥተዋል እኮ አብረውት ገብተዋል ግን እሱ ምን አላቸው ኃይል እስክትለብሱ ኢየሩሳሌም ቆዩ። ኢየሩሳሌም ውስጥ መቆየት ነው የእግዚአብሔርን ኃይል ለመታጠቅ አለብ ይህ አለሙን አንችሉ እና መናገር የምፈልገው ነገር ጾም የምር መሆን ትልቅ የቤት ስራ ነው ይሰጣል። ይህንን የሚሰሙ ሁሉ የሚጠይቁ ይመስለኛል። በፋና ቀለማት የዛሬ እንግዳችን ዲያቆን መኩሪያ ጉግሳ ነው። ያለፈውን 25 ዓመት በኦርቶዶክስ ተዋህዶ ክርስትና እምነት ውስጥ ያሉ ዝማሬዎችን ሲጽፍ ቆይቷል። ወደ 1 ሺ መዝሙሮችን ጽፎ ለዘማሪያን ያበረከተ አገልጋይ ነው። ዛሬ እንግዲህ በመዝሙር ጽሑፎች በመንፈሳዊ ሕይወትና ተያያዥ ጉዳዮች ላይ ተገናኝተን አወራን። እንኳን ተገናኘን። ቤተሰቦች ደግሞ በሰላም በጤና እንድታገኛቸው መኝልሃል። በጣም አመሰግናለሁ። እንግዲህ ስለጋበሽኝ የእግዚአብሔርን ነገር እንድናገር ስለፈቀድሽልኝ፣ ይህን እድል ስለሰጠሽኝ እጅግ እጅግ በዚህ በጾም ወቅት በተለይ በዚህ በጾም ወቅት ትንሽ ስሙ መጠራት አለብ ለአንድ ደቂቃ 24ቱ ደቂቃ እሱ ሰጥቶ ለአንድ ደቂቃ ስሙ ቢነሳ ምንም ችግር የለ። የምናጎለው ነገር የለም። ሰው አስራት ከገንዘብ ብቻ አይደል ከጊዜም ማስራት ያወጣል ና ብዙ ቀን አሁን ዛሬ ቀኑ ሙሉ ብዙ ስንሰራ ነው ዋል ስሙን ስለጠራ ነው እግዚአብሔር ይመስል። አሜን። ደስ ብሎኛል በጣም። ፋና ቀለማት በያላችሁበት አሁንም ቆይታውን ይቀጥላል። መልካም የረፍት ቀን ይሁኑላችሁ ደግሞም ፍሬ የምታፈሩበት የጾም ጊዜ እንዲሆንላችሁ እንመኛለን። ማህሌት ከበደ ነበርኩ። እናመሰግናለን።